ሰራተኛዬ የ12 አመት ወንድ ልጄን ስታባልገው ያስኳት። ቱቱ ምን አይነት ቀልድ ነው ይሄ? የሚነካና የማይነካውን እየለየሽ እንጂ። ልጄ በፍርሃት እያያት እንድትተወው ይለምናታል። በሞግዚቶች ጾታዊ ጥቃት እንደሚደርስባቸው ነገር ምንም ሳታፍር ሄደችእና የለበሰውን ይዘገንናል። ቤቴ ከገባች እስካሁን የልጄን ገላ ራሱ አጥቢው አላውቅም። ስናደድ ያው እሳት ሆንና፣ ከዛ ግን ስንረጋጋ ነው ያ ነገር ልክ እንዳልነበር የምናውቀው ነው። ማንም ሰው ስለ ማንም እርግጠኛ ሆኖ ማውራት አይችልም። ለአንድ ሰው ብትናገር እናትና አባትህን መርዛ ብልቼ ይገልም። የገመና ቤተሰቦቻችን እንደምን ሰንብታችሁልናል? ሳምንታችሁ እንዴት ነበር? ገመና ሰዓቱ ደርሶ ወደ እናንተ ከች ብሏል። የዛሬ ባለታሪካችን ሮዛ ትባላለች። እኔ ደግሞ የሮዛን ታሪክ ቆንጆ አድርጌ አቀርብላችኋለሁ። እኔ ቢታኒያ መስፍን ነኝ። ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። ቆንጆ ታሪክ እንደሆነ አልጠራጠርም። ተመስጣችሁ አዳምጤ። ሮዛ እባላለሁ ባለትዳር እና የአንድ ወንድ ልጅ እናት ሲሆን ልጄ ናታን 12 ዓመት የሞላው በቅርብ ነው። የምኖረው ከባለቤቴ ከልጄና ለስድስት ዓመታት አብራን ከቆየችው የቤት ሰራተኛችን ጋር ነው። እንዴት የታደለሽ ሰሆነች፣ ስድስት ዓመት ሙሉ አንድ ቤት አጋዥ ከኖራት ታደለሽ ሰው ብቻሁን። እኔ እንደሁም ባለፈው ምን አየሁኝ ማለት ነው ጎረቤታችን ነች እንደዚህ እኛ ቤት አጠገብ ነው ምትኖረው፣ እና ስድስት ወር ሲሆናል ስምንት ዘጠኝ ሰራተኛ ያየ በቃ ስትቀያየር ስትቀያየር ስትቀያየር ነው ስድስት ዓመት አብራን ቆየሽ ስትል በጣም ስለገረመኝ። ጤና ትባላለች እኛ ግን ልጃችንን ገና እንደመጣች ባወጣላት ስም ትቱ እያልን ነው የምንጠራት። እንደምታውቁት በማህበራዊ ሚዲያም ሆነ በሌላ ሰዎች የቤት ሰራተኞች ስለሚሰሯቸው አሳፋሪ እና ዘግናኝ ወንጀሎች በብዛት መስማት የተለመደ ነው። እኛም እንዲህ አይነቱን ዜና በተደጋጋሚ የምንሰማ ቢሆንም ቱቱ ለእኛ ከስጋ ዘመዶቻችን በላይ ለልጃችን የምትሳሳ ረዳታችን ስለሆነች ጉዱኛ ቤት ድረስ ይመጣል ብለን አስበንም አልመንም አናውቅም። ልጃቸውን ከወደደችላቸው ምን ይፈልጋሉ? በቃ ቱቱ የቀረሽ የማትባል ባለሙያ፣ ሁሉ ነገር የሚሳካላት እና ትሁት ሴት ናት። በየሳምንቱ ቅዳሜ ቅዳሜ የእረፍት ቀኗ ስለሆነ የፈለገችው ቦታ ሄዳ የምትፈልገውን ሰው አግኝታና ጥሩ ጊዜ አሳልፋ እንድትመጣ እናደርጋለን። እኔም በተሻለኝ አቅም ራሷን እንድትጠብቅና እንዳትጎሳቆል ስለምፈልግ የምበላውን በልታ የምትቀባውን ተቀብታ እንድትኖር ነው የማደርገው። ግን ልክም ሀሳብ አልሰጥም። እዚህ ላይ ግን ልክ ነው ወይ? እኔ በጣም ማምንበት ነገር ድሮ፣ አሁን እኛን ያሳደገችን የቤት ሰራተኛ በጣም ፍቅር የሆነች ልጅ ነች። ማለት እኔ ኢቨን እስካሁን ድረስ ማስታውሳት አይነት የቤት ሰራተኛ ነች እና ከረንትሊ ግን ይሄ ነገር እየቀረ ነው። ማለት እኔ እንዴት እንደሆነ አላቅም። እናቶቻችን ወይ አያቶቻችን የቤት ሰራተኛን ይይዙበት የነበረውን መንገድ ቢነግሩም በጣም ነው ደስ የሚለኝ። አሁን ኢትስ ኖ ኮሬክት ወይ ሰፋ ጣለ ሁለቱ ጋር አሰሪና ሰራተኛ ጋር ወይ የሆነ ችግር ይመጣል ወይ በባል በኩል ይነካካሉ ምናምና የሆነ ችግር የሚፈጠርበት ነገር ነው። እና እንዴት እንደሆነ እዚህ ጋር ሀሳብ ብትሰጡ ደስ ነው የሚለኝ። የብዙ የቤት መቤቶች ችግር ይመስለኛል ሰራተኛን ይሄ ይዞ ማቆየት። አላለን በግድ ይዞ አይደለም። ይሄ እንዴት ነው የሚሰሩት የሚለውን ኮንትሮል አድርጎ አውቆበት እንዲሰሩ ማድረግ የአብዛኛው የቤት እመቤት ችግር ይመስለኛልና እስኪ ሃሳብ ስጡበት። እዚ ለ ይህ በእንዲህ እንዳለ ከቅርብ ጊዜያት ወዲህ ግን ግልጽ የሆኑ አንዳንድ የጸባይ ለውጦችን አስተውልባት ጀመር። እናት አደለች፣ ሴንስ ታደርጋለች። ለምሳሌ ናታንን ገላውን ለማጠብ ወደ መታጠቢያ ቤት ይዛው ገብታ በጣም ለረጅም ሰዓት መቆየት፣ ጤነኛ በማይመስል መልኩ ከናታን ጋር መላፋት፣ የግል የሰውነት ክፍሉን ሳይቀር እያሳሳቀች በግልጽ ስትነካው አስተውላት ጀመር። አንድ ምልክት እንዳየ ነው እንደዚህ አይነት ነገር ላይ ውስጥ እርምጃ መውሰድ ያለብን፣ ምክንያቱ ልጅ ነው ማለት ደግሞ ገና 12 ዓመቱ ነው። ይሄ ፊውቸር ላይፍ ነው የሚበላሸው። እንደዚህ አይነት ነገሮችን ችላ ስንል እና እናቶች እንደዚህ አይነት ነገር ኖቲስ ስናደርግ እርምጃ እንውሰድ ባይ ነኝ። አንድ ቀን ቆጣ ብዬ ቱቱ፣ ምን አይነት ቀልድ ነው ይሄ የሚነካና የማይነካውን እየለየሽ እንጂ ቢያማውስ አልኳት። ብዙም ሳትደነግጥ ለቀልድ ብላ እንዳረገችውና እንደማይለመዳት ነግራኝ ርዕሱን ዘጋ ነው ነገሩ። ግን በዚያ አላበቃ። ናታን ከቀን ወደ ቀን ሳቅና ጨዋታው እየደበዘዘ በሆነው ባልሆነው እየተከፋ ይባስ ብሎ የሰውነት ክብደቱ እየቀነሰ መምጣት ጀመረ። ቢጨንቀኝ አንድ ቀን ወደ ህፃናት ሐኪም ወስጄ ጠቅላላ ሕክምና አስደረግኩለት። ከእግር እስከራሱ ቢመረመርም ምንም ነገር አልተገኘበትም። ትምህርት ቤት አካባቢ የተፈጠረ ነገር ካለ ብዬ መምህሮቹን አጥብቄ ብጠይቅም ምንም የተለየ ነገር ማግኘት አልቻልኩኝም። ጉድ ከጓዳ ነው አሉ ጓዳ ውስጥ ነው ያለው ችግሩ። ይልቁንም ከቅርብ ጊዜ ወዲህ ለትምህርት ያለው ትኩረትና ፍላጎት እየቀነሰ መምጣቱ እነሱም ሊያናግሩኝ እንዳሰቡ ነበር የነገሩኝ። የልጅ አይምሮ በሆነ ነገር መታወኩ ሳይጻፍ የተነበበ እውነታ ነበረ። ግራ የገባኝ ምክንያቱ ነው እንጂ ሰውነቱ ላይ የተደረገለት ምርመራ ከመጠነኛ የሰውነት ክብደት መቀነስ ውጪ ሌላ የተለየ ነገር ስላላሳየ በቀጥታ ወደ ህፃናት አይምሮ ባለሙያ ይዥ ሄድኩኝ። በጣም የተማረች ናትነች ማለት ነው። ብዙ ጊዜ ሐኪም ቤት ሄደን ውስጣቸው የታመመ ነገር ከሌለ በቃ ጤነኛ ነው ያሰው ነው የምንለው። ወደ አይምሮ ማሰቧ ራሱ ጥሩ ነው። ከባለሙያው ጋር ለደቂቃ ለብቻው ካቆዩ በኋላ ባለሙያው ሊያናግረኝ ጠራኝ። ናታንን ከአባቱ ጋር ትቸው ወደ ውስጥ ገባሁኝ ባለሙያው ሰላም ካለኝ በኋላ የእናታን እናት ቆንጆ ስለ ምግባር ያለው ትሁት ልጅ ነው ያለሽ አለኝ አመሰግናለሁ ዶክተር በዙሪያው የሚረብሸው አዲስ የተፈጠረ ነገር ካለ ብዬ በተለያየ መንገድ ለማጣራት ሞክሬ ነበር ሰፍ ብዬ ታዲያ ያገኘኸው ነገር አለ እንዴ ምን አለ ለጊዜው ምንም በግልጽ የነገረኝ ነገር የለም ግን የምጠረጥረው ነገር አለ ምንድን ነው እሱ እስኪ ንገረኝ የቤት አጋዥ እንዳለሽ ና ለረዥም ጊዜ አብራችሁ እንደቆየች ነግረሽኛል በአጋዥሽ እና በልጅሽ መካከል ያለው መስተጋብር ምን ይመስላል? አልገባኝም ዶክተር፣ እሷ እንደ ሞግዚት እሱ ደግሞ እንደ ልጅ ከመሆን የዘለለ ምን አይነት መስተጋብር ሊኖራቸው ይችላል? ስለው ቁጥር እየጠቀሰ ምን ያህል ወንድ ሕፃናት በየአመቱ በቤት አጋዦችና በሞግዚቶች ጾታዊ ጥቃት እንደሚደርስባቸው ነገረኝ። እንደው ግን ምን ቢጨክኑ ነው እግዚአብሔርን፣ አሁን እንደው ለመንካት እንኳን የሚያሳሱ ትንንሽ ልጆች ላይ ነገሩ ከዚህ በፊት ሰምቼ የማላውቀው አይነት ባይሆንም አንድ ልጅ ላይ የደረሰበት ራሱ ይህ ጉድ ሊሆን ይችላል ብዬ ማሰብ ከበደኝ። ግራ እየተጋባው ዶክተር ግን እኮ ሰራተኛዬ በጣም ጥሩ ልጅ ናት፣ ናታን ራሱ ከኔና ከአባቱ በላይ እሷን ነው የሚቀርበው። ቤቴ ከገባች እስካሁን የልጄን ገላ ራሱ አጥቤው አላውቅም። ሁሉንም ነገር እሷ ነች እየተከታተለች የምጨርሰው አልኩት። ዶክተሩ ሁኔታዬ ብዙም የገረመው አይመስልም ነበር ለምን ይገርመዋል? ማለት ከረንትሊ አብዛኛው ሰው እንደዛ ነው የሚያደርገው። እንደውም አሁን ሴቶቹም ትሬንድ እያደረጉት መጥተዋል። ልጅን ራሴ ማሳደግ አለብኝ። በጣም ጥሩ ነው እኮ ስራ ትስሪ ምናምን እያልኩኝ ሳይሆን ስራሽ ከሚያፈራልሽ ፍሬ በላይ ልጅሽ አድጎ ጤነኛ ሆኖ አድጎ ትምህርት ቤት ገብቶ በቃ በጤነኛ ኢንቫይርመንት ሲያድግ ያለው ይለያል። ማለት እዛ ጋር ወጥተን የምናመጣው ገንዘብ ነው፣ ግን ልጃችንን ቤት ትተን ስንወጣ የምናጣው ነገር አለ። አሁን እንደዚህ ማለት ነው። አሁን ልጁ ሰውነቱ እኮ ታክሞ ጤነኛ ነው። አእምሮ ግን በቀላሉ አይመለስም። አእምሮን በመድሃኒት አናክመውም እና ትንሽ ከባድ ነገር ይመስለኛል። አየሽ ወይዘሮ ሮዛ ትልቁ ስህተታችን ሰዎችን እናውቃቸዋለን ብለን እርግጠኛ መሆናችን ነው። እንኳን ሰራተኛችን ራሳችንንም አንዳንዴ አናውቀውም። ሁኔታዎች ምን ውስጥ እንደሚከቱን አናውቅም። እንኳንስ ሌሎችን ሰዎች ራሳችንን እንኳን ማወቅ ቀላል አይደለም። ቀላል ምሳሌ ልስጥሽና በጣም በተናደድሽ ጊዜ አድርገሽው፣ ንዴትሽ ሲበርድ፣ የምር ግን እኔ ነኝ እንደዚህ ያደረግኩት፣ እንዲህ ማድረግ እችላለሁ ማለት ነው ያስባለሽ አጋጣሚ የለም? እኔ ጋር ስናደድ ያው እሳት ሆነ እና ከዛ ግን ስንረጋጋ ነው ያ ነገር ልክ እንዳልነበር የምናውቀው እና ማንም ሰው ስለማንም እርግጠኛ ሆኖ ማውራት አይችልም። እናቴ ስለእኔ ስለ ልጇ ልጄ እንዲህ ነች ብላ እርግጠኛ ሆና ማውራት አትችልም ምክንያቱም የት እንደምንውል ለእናቴ ማሳየው ለአባቴ ማሳየው ለጓደኞች የማሳየው ባህሪ የተለያየ ነው። እና ሰራተኛዋም ያው ለአሰሪዎቿ በጣም ጥሩ እየሆነች ልጁ ጋር ችግር አድርሳ ሊሆን ይችላል። እውነቱን ነበር። እኔ ራሱ የራሴ የሆኑ በየሁኔታዎቹ የሚገለጡ የተለያዩ ባህሪዎቼን አውቅ ያልጨረስኩ ሰው ስለቱቱ እርግጠኛ ሆኜ መናገሬ ገረመኝ። ልክ ነህ ዶክተር፣ የሰው ልጅ ባህሪ በጣም ውስብስብ ነው። እና አሁን ምን እንዳደርግ ነው የምትመክረኝ? ስለው እንደ ባለሙያነቴ እያንዳንዱን የታካሚዎች ምስጢር በጥንቃቄ መያዝ ሙያ የጣለብኝ ትልቅ ግዴታዬ ነው። ነገር ግን በየቀኑና በየጊዜው እንደ ሰው ቁጭ ብለሽ ለመስማት የሚዘገንኑ ወንጀሎችም የተፈጸሙባቸው ሕፃናት እንደሚያጋጥሙኝ ልነግርሽ እወዳለሁ። የሚደንቀው ደግሞ አብዛኞቹ ወንጀሎች የሚፈጸሙት እጅግ የቅርብ በሚባሉና በሚታመኑ ሰዎች፣ በቤተሰብ አባላት ወይንም በቅርብ ዘመዶች መሆኑ ነው። በጣም ነው የሚከብደው ባይዜ በሩቅ ሰው ሲሆን ቢያንስ ስለማያቀኝ ነው ብለን አክሰብት ማድረግ እንችላለን። የቅርብ ሰው ሲሆን ግን እንዴት ህይወቴን እያወቀ እንዴት ልጄን እያወቀ ምናምን ያስብላል እና እንደውም የቅርብ ሰው ያደረገውን ነገር ነው አክሰብት ማድረግ የሚከብደን። አየሽ ወይዘሮ ሮዛ ማንን ከተጠርጣሪነት ዝርዝር ውጭ ማድረግ እንዳለብሽ እርግጠኛ መሆን ቀላል አይደለም። ራሳችንን እንዳላረግ ነው ስለምናውቅ ምናልባት ራሳችንን ልናገል እንችላለን። ማለት እኔ ልጄን አልጎዳሁትም እኔ ልጄ እንደዚህ አላደርኩትም ልንል እንችላለን። ግን ሰራተኛዋ አለማድረጓ በምንም እርግጠኛ መሆን አንችልም ማለት ነው። ቀጠል አደረገና አጋዥሽ በልጅሽ ዙሪያ ስትሆን በጥንቃቄ ተከታትያት። ታዲያ አደራ እየተከታተልሻት እንደሆነ እንዳታውቅ በቻልሽው አቅም። ልጅሽም በጨዋታ እያዋዛሽ ስለ ዕለት ተዕለት ውለው ለመጠየቅ ሞክሪ። ምግብ በደንብ እየወሰደ እንደሆነ ማረጋገጪ። እንዳልሽኝ እሷም ሁሉንም እየተከታተለች ታደርግለታለች ብለሽ ችላ ከምቲ። አንዳንዴ የሚበላውን አንቺ አብስይለት፣ ገላውን እጠቢው። ተከታታዩ ሊያወራሽ ወይም የሆነ ምልክት ሊሰጥሽ በሞከረ ጊዜ ትኩረትን መስጠት እንዳትረሺ። ይህንን ሁሉ አድርገሽም ምንም አይነት መሻሻልም ሆነ ፍንጭ ካላገኘሽ ግን ቤትሽ ውስጥ ወሳኝ ወሳኝ የሚባሉ ቦታዎች ላይ የደህንነት ካሜራ ገጥመሽ የልጅሽንና የሰራተኛሽን መስተጋብር መከታተል ይኖርብሻል አለኝ። በጣም እውነት ነው። አሁን ትልቁ መፍትሄ በቃ እናትም አባትም ካልሰሩ ሕይወት ይገፋ፣ ልጅም ካላሳደግን ልጁም አጉል ነገር ሊሆን ነው። ለዛ ቢያንስ ካሜራው መፍትሄ ይሆናል ብዬ አስባለሁኝ። ዶክተሩ ባለኝ መሰረት ለአንድ ሳምንት ያህል በትኩረት መከታተል አቅጄ ነበር። ግን ትግስት የሚባል ነገር አጣሁና ወዲያው ወደ ቤት እንደገባን ከባለቤቴ ጋር ተመካክረን በቀጣዩ ቀን የደህንነት ካሜራ አዘጋጀን። ተመስገን ነው። ለሊት ናታንም ቱቱም በተኙበት ተነስተን ከባለሙያው በተሰጠን መመሪያ መሰረት ካሜራዎቹን በጥንቃቄ ገጠም ናቸው። ለሊቱ እስኪነጋ አንድ ሺህ ዓመት ሆነብኝ። በአንድ ቀንነቱን የምታቅ መስሏት በነጋታው ናታንን ወደ ትምህርት ቤት እየወሰድኩት ማሚ ግን ከትምህርት ቤት በሰርቪስ ከመመለስ ለምን አንቺ ከስራ እስክትወጪ እዚያው ቆይቼ ከአንቺ ጋር አብረን ወደ ቤት አንመጣም? አለኝ። እንደው ምን ያክል ቢጨንቀው ነው! ግራ ተጋብቼ፣ እንዴ ናቱ፣ እናንተ ከትምህርት ቤት የምትለቀቁት ዘጠኝ ተኩል እኔ ደግሞ ከስራ የምወጣው 11 ተኩል፣ ሁለት ሰዓት ሙሉ የት ትቆያለህ? ደግሞስ እስከዚያ ሰዓት ድረስ መክሰስ የት ትበላለህ? እንዴ ናቱ፣ እናንተ ከትምህርት ቤት የምትለቀቁት ዘጠኝ ተኩል ነው፣ እኔ ደግሞ ከስራ የምወጣው 11 ተኩል ነው ሁለት ሰዓት ሙሉ የት ትቆያለህ? ደሞስ እስከዚያ ሰዓት ድረስ መክሰስ የት ትበላለህ አልኩት። እየከፋው ሚስ መዓዛ ዘም ታስጠናቸው ልጆች አሉ፣ እኔንም እንድታስጠናኝ ይፈልጋለሁ፣ ከዛ አንቺ ስትጨርሺ አብረን እንመጣለን አለኝ። ሚስ መዓዛን አልወዳትም፣ ክፉና ተሳዳቢ ናት፣ ትቆጣናለች፣ ስታስተምርም ደስ አትለኝም ብለ አምና በሷ ምክንያት አልነበር እንዴ ትምህርት ቤት ካልቀየርክ እያልክ ስታስቸግር የነበረው አሁን ምን ተገኘ ስለው፣ እየተቁለጨለጨ አሁን እንዳምነው አልጠላትም፣ እንደውም እሷን እንደምታስጠናቸው ልጆች ሂሳብ ጎበዝ መሆን ነው የምፈልገው አለኝ። እንደዚህ አይነት ወኔ ካየሁበት ስለቆየው በደስታ በሀሳቡ ተስማምቼ ሚስማዛን አወራኋት እና ከዘጠኝ ተኩል እስከ 11 ሰዓት ናታንን ልታስጠናልኝ ተስማማል። ዘግይቶም ቢሆን የተገለጠልኝ ግን ናታን ማጥናቱን ፈልጎት ሳይሆን ቤት ውስጥ እኔና አባቱ በሌለንበት ከቱቱ ጋር ላለመሆን የፈጠረው ዘዴ ነበር። ከሰኞ እስከ አርብ በዚህ ሁኔታ ከቱቱ ጋር የሚሆንበትን ጊዜ ማስቀረት ቻለ። ቅዳሜም እረፍቷ ስለሆነ ቤት አትውልም። ሐኪሙም እንደነገረኝ ራሴ እያበሰልኩ መመገብ፣ ገላውን ማጠብም ስጀምር ያ የድሮ ሳቅና ጨዋታው ቀስ እያለ መመለስ ጀመረ። ደስ አለኝ በጣም። አንድ ቅዳሜ ቀን ገላውን እያጠብኩት እንደቀልድ አድርጌ ከእኔና ከቱቱ ማነው ገላ ሲያጥብ የሚያሳምመው ስለው ቱቱ አለኝ። በጣም ታሳምመሃለች እንዴ ስታሽ ስለው፣ አዎ አንዳንዴ ደግሞ አለና ዝም አለ። አንዳንዴ ምን ስለው፣ አይ ምንም፣ በፎጣ ሰውነቴን ስታደራርቅልኝ ታሳምመኛለች ለማለት ነው አለ። ፊቱ ላይ እያነበብኩት ቅሬታ ግን ሊነግረኝ የፈለገው ሌላ ነገር እንደነበር እንድጠረጥር አደረገኝ። ልጆች ባይዘ ኦፒኒየ ናቸው፣ መናገር የማይችሉት እናቶች ቀስ ብለው ምን ሆነ ህብኝ ነው ምና እንዳጠፋ ስለሚሰማው ያው፣ ምናልባት ደግሞ ሰራተኛዋም ጥፋት እንደሆነ ከነገረችው ለእናቴ ብነግራት ወይ ትቆጣኛለች ወይ ትገርፈኛለች ብለው ስለሚያስቡ ይሄ ጥሩና መጥፎ መለየት አልጀመሩም፣ አይደለም እቆጣለሁ ብለው ስለሚያስቡ ፍሪሊ መናገር ይፈራሉ። እና ይሄ ያው እኔ ተቀጥቅጬ ያደግኩት ግን የሆነ ወደኋላ የሚያደረገን ነገር አለ። ትንሽ ፈራ እንላለን፣ ሀሳብ ለመናገርም ይቸግረናል። እና ትንሽ እናቶች ብታስቀሯት እላለሁ እንደ ሀሳብ። ናታን ሁሉንም ነገር ንገረኝ። ቱቱ ምን እያደረገች ነው? አሁንም እዚህ ጋር ትነካሃለች እንዴ? ደስ የማይል ነገር ታደርግብሃለች አልኩት፣ ከወገቡ በታች እየጠቆምኩኝ። አቀርቅሮ ዝም ሲለኝ በልቤ የማደርገውን አውቃለሁ አልኩና አለፍኩት። ማታ ባለቤቴ ከስራ ሲመጣ ነገ በጠዋት ቱቱን ቀድመ ትነሳና እኔ በሌሊት ወጥቼ ወደ ክፍለ ሀገር እንደሄድኩት ነግራትና አንተም ለስራ ጉዳይ ወደ ሩቅ ቦታ እንደምትሄድ አድርገህ ናቲን በደንብ እንድትከባከበው ነግርሃት ውጣ አልኩትኝ። በጠዋት ተነስቶ እንዳልኩት አደረገ። እኔም መኝታ ቤት ቁጭ ብዬ በየክፍሉ የሚካሄደውን ነገር በደህንነት ካሜራው በስልኬ እየተቀበልኩ ማየት ጀመርኩኝ። ባለቤቴ እንደወጣ ቱቱ ወደ ኩሽና ገብታ መንጎዳጎድ ጀመረች። ቁርስ ሰርታ እንደጨረሰች ናታንን ቀስቅሳ ፊቱ እንዲታጠብ ካደረገች በኋላ ቁርስ አቅርባለት እስኪጠግብ ተመገበ። የበላበትን ሰዓት ካነሳች በኋላ ወዲያው መጣችና ናታንን ሶፋው ላይ እንዲተኛ አዘዘችው። ልጄ በፍርሃት እያያት እንድትተወይ ይለምናታል። እስማ አምቦልድ እንደምንም አስቻለኝ ብዬ የደም ስር እየተገታተረ ማየቴን ቀጠልኩ። እኔ ትዕግስቱ የለኝም ፍጹም ትዕግስት። ናታን በጣም እንደሚፈራትና እያሰቃየችው እንደሆነ በሚያስታውቅ ፊት እያያት ተነሳና ሄዶ ሶፋው ላይ ተኛላት። ምንም ሳታፍር ሄደችና የለበሰውን ሱሪ አውልቃ ከወገቡ በታች ራቁቱን አደረገችው። ሴጣን ራሱ በእሷ ነው የሚቀ ነው ልጄን በተጋደመበት እያየችው የራሷን ልብስ ማውለቅ ስትጀምር ራሴን መቆጣጠር አቅቶኝ ከአልጋዬ ላይ ተነሳውና ወደ ሳሎን መውረድ ጀመርኩ። ደረጃ ሁሉ አልጠብቀውም። ምን ሳሎን ስደርስ ልጄ ከስር በጀርባው ተጋድሞ ቅዱስ ሚካኤል፣ እናንተ አንብቡት ወይ ይፍቀኛውን። አሁን ቺንኮ ማባረር እኮ መፍትሄ አይደለም፣ ማለት ማባረር መፍትሄ ሊሆን የሚችል አይመስለኝም ለእኔ ሳሎን ስደርስ ልጄ ከስር በጀርባው ተጋድሞ፣ እሷ ደግሞ ላዩ ላይ ሆና በጣም ልናደድ ስለሆነ እግሯን ከፍታ እርቃኗን ተቀምጣ ስትተሻሸውና ስታባልገው ደረስኩ። እንደው ባልዩ ይሻላታል ማርያም። እንደው ልጁ ከሚሆን አሁን ልጁ አይምሮ ሁላ እኮ ደህና አይሆንም። እስማ ስታይኝ እየቃዣች እንዲሆን ተመኘች። ልጄ በበኩሉ በጣም አፍሮ አይኔን የሚያይበት ሞራል ሁሉ አልነበረውም። የሷን አይን ነው ማጥፋት እና ሲያየኝ እሪ ብሎ ማልቀስ ጀመረ። በኋላ እንዳጣራሁት ከሆነ ለአንድ ሰው ብትናገር እናትና አባትህን መርዛ ብልቼ እገልልህና ከዚህ ይዤ ህጣፋለሁ እያለች ድርጊቱን ለተከታታይ ስድስት ወራት ስታደርግበት እንደነበር ደረስኩበት። አሁን የማወቅ የምፈልገው ሰራተኛዋ ምን እንደተደረገች ነው። አሁን የደፈረ ይሰቀል አይደል የሚባለው? እቺ መሰቀል ያንዛታል። ያኔ ሐኪሙ ሲመክረኝ አውቃታለሁ ብዬ ለእሷ መከራከሬ ምን ያህል ስህተት እንደነበር ዘግይቶ ቢሆን ገባኝ። ነገር ግን ያደረገችውን በአባራት የማይሆን ነገር አስወርታ የልጄን ስነ ልቦና ትጎዳው ይሆን ብዬ ፈራው። መፍትሄው ያው ቀላል ቀላል አልነገረውም። መፍትሄውን ግን ቀላል እንኳን ሌላ ውሸት ተጨማምሮበት ይህንን እውነት ራሱ ለአባቱ እንዳልነግርበት እንዴት አልቅሶ እንደነመነኝ እኔና ፈጣሪ ነን የምናውቀው። ታዲያ የት ተሄዶ ነው አቤት የሚባለው ትልቁ ችግር፣ አቤት ቢባልም ሰሚ የለም ፈራጅም የለም። የቤት ሰራተኛዋም እንደለመደችው ትወጣለች። ከዛ ሌላ ቤት ሄዳ ደግሞ ተባልገውን ሌላ ህፃን ትፈልጋለች። እኔ አላቅም ለእንዚ ንግሮች ማለት ነው። የሆነ የተለየ አንድ ህግ ቢወጣ ጥሩ ነው። በተለይ ደግሞ እንደዚህ ሴት ሆኖ ህፃናት ወንድን የሚያባልጉ እንዴት ህፃን ላይ ያስችላቸዋል? አሁን ህፃን ልጅ ደፈሩ ሲባል አሁን የዚች ደግሞ ከፋ ማለት ስድስት ዓመት ሙሉ ያሳደገችውን ልጅ አይደለም ስድስት ዓመት ህፃን ልጅ ሶስት ወር አራት ወር እንኳን አጠገባችን ሲሆን እኔ በጣም ነው መወደው። ልጅ ና ያሳሳሉ በቃ እኔ እንጃ እኔ እኔ ከአይምሮ በላይ ነው። እዚህ ነገር ላይ ሀሳብ መስጠት የምችል ራሱ አይመስለኝም። በጣም ዘግንናኛለች ሴትዮዋ ና ከአይምሯ ወታ ነው። አሁን ልጁም የአይምሮ ሕክምና እንደሚያስፈልገው ችም ሴትዮ የአይምሮ ሕክምና ያስፈልጋታል እምትድን ከሆነ እንደዚህ አይነት ሰይጣናዊ ነገሮች ሚድ ነው አይመስለኝም። እኔ እንዳሳብ ነው መጀመሪያ ያሰበችው ዕለት ያው ነፍስ ማጥፋትም ኃጢአት ነው፣ ግን መፍትሄው እሱ ነው። ለእኔ በጣም የሚያናድር ነገር ነው። ተመልካቾቻችን ሀሳብ ስጡበት። አይኖ በጣም ስሜታዊ እንደሆንኩኝ፣ ግን መረጋጋትም አልቻልኩም አሁን ነው። እስቲ ሀሳብ ስጡበት። እኔ መፍትሄ የምለው ምንም መፍትሄ የለም ሴትየው እሷን ማስወገድ ነው። ማባረር መፍትሄ አይደለም። ምክንያቱም ሌላ ቤት ይቀጥላል ይሄ ነገር። እኔ አላቅም። እስኪ መፍትሄ ስጡበት። ልጁ ደህና እንዲሆን ምኞቴ ነው። እንደዚህ አይነት ልጆች ማለት 10፣ 11፣ 12፣ 13 እያሉ ሲሄዱ እንደውም ብራይት የሚሆኑበት እድሜ ነው፣ እና ዲም ነው ያረገችዋ። ልጅ እንዳያስብ ነው ያረገችው። እና ፊውቸሩ ያሳስበናል፣ ያሳዝናል ልጁ። እስኪ እንግዲህ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይ ታሪካችንን ይዘንላችሁ ወደ እናንተ እስክንመጣ አብራችሁን ቆዩ። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ታሪኮቻችሁንም ሼር አድርጉን። ከስር የቴሌግራም ሊንክ የምናስቀምጥ ይሆናል። እኔም ምላችሁ እስከዛሬ ካቀረብንላችሁ ታሪኮች ውስጥ እኔም ህይወት ላይ ሀፕን አድርጓል ስሰማው እኮ እኔ ላይ ብቻ እንዳልተፈጠረ ገባኝ። ያላችኋቸው ታሪኮች ካሉ እስቲ ኮመንት ላይ ከፈለጋችሁ ርዕሱን ከፈለጋችሁ ደግሞ እናንተ ጋር በምን አይነት መልኩ ሀፕን አድርገው እንደነበረ አስቀምጡልን። ምክንያቱም አሁን እኔ አንዳንዶቹን ታሪኮች ሳነባቸው እውነት ግን እንደዚህ ይፈጠራል ምናምን የሚያስብሉ ናቸው። አንዳንድ ሰው ጋር ደግሞ ልክ ሲሰማው፣ እንዴ ይሄ ነገር እኮ እኔም ጋ አለ ማለት፣ እኔ ጋ ብቻ አልተፈጠረም ማለት ነው፣ ሰዎች ያጋጥማቸዋል ማለት ነው እያሉ ያስባሉና እስቲ ኮመንት ላይ ሀሳቦቻችሁን አስቀምጡልን። ይሄ ነገር እኮ እኔም ጋር እንደዚህ ተፈጥሮ ነበር እንደዚህ እንደዚህ አድርጌ ደግሞ ፈትቼዋለሁ። ለሞላ አንዳንዶቹ እንትን ይሆን የለ ማስተማሪያ ይሆናል። አሀ እንዲህ ሲፈጠር ለካ እንዲህ ማድረግ ይችላለው። መፍትሄ አልባ እንዳልሆነ ሰዎች እንዲሰማቸው ማድረግ እንችላለን። እና የትኛው ታሪክ በምን መልኩ እንደተፈታ እናንተ ጋር ያጋጠማችሁን ታሪክ እንዴት እንደፈታችሁትም ጭምር ኮመንት ላይ ያስቀምጡልንና እስኪ እንወያይበት። አንዳንድ ጊዜ ግዴታ በቪዲዮ ብቻ አይደለም ለመማማሪያ ያለብንና ሰዎች ሐሳብ ሲሰጡ ሐሳቡን ይፈልገው የነበረ ሰው ሊመጣ ይችላልና ሐሳቦቻችሁን ሼር አድርጉን፣ ኮመንት ላይ እናውራ። ያው ኮመንት ላይ ሐሳቦቻችሁን ስታጋሩን የእኛም ፕሮግራም ምን ያክል ሰዎች ጋር ተቀባይነት እንዳገኘ ሰዎችን አስተምሯል ማለት ነው። ለካ አሀ ፕሮግራማችን ለካ ሰዎች ይሄ ነገር ቢያጋጥማቸውም እንዴት መፍታት እንዳለባቸው ይረዳሉ እንድንል ለፕሮግራማችንም ውጤታማነት ፍሬያማ እንደሆነ እንዲሰማን ያደርገናልና፣ ሀሳቦቻችሁን ኮመንት ላይ አስቀምጡልን። ከልብ እናመሰግናለን።